ሶስቱ ልብሶች እንግዲህ ዋጋቸው ተመሳሳይ ነው። ዋጋቸው እንዲህ ብለው አምሮ ሰርተው ፈርጥ ተደርጎበት። ቀጣዩ ልብሳችን ደግሞ ጥቁር በቢጫ ሆኖ ድምቅ ያለ በተለያየ ስታይል የተሰሩ እዛዙ። እንደዚህ አይነት ልብሶችም ለህፃን እንደዚህ መልኩ ተሰርቶ ተመሳሳዮቹ ይሰራል ማለት ነው። እንዲሁም አሁንም ሶስት ልብስ በተመሳሳይ የተሰሩ ናቸው። ያምራሉ። ያው በአንድ ሲሆን ውበታቸው ይታያል። ለግሩፕ የሚለው ለዛ ነው። በግሩፕ ሲሰራ አንድ ልብስ ውበት ይወጣል። እሺ፣ ወደ ቀጣዩ ስንሄድ ቀጣዩ ልብስ ደግሞ ቀጭን ልብስ። እች ልብስ እዚህ ቤት አስታወቂያት ነበረ። በተለያየ ከለር አላቸው። ከመግቢያና ከርዕሱ እንደተመለከታችሁት የተሰሩ ያለቀላቸው ጥንቅቅ ያሉ የባህል አልባሳትን ከዚህ ከግሮም ዲዛይን እናሳያችኋለን ማለት ነው። እንደምን አለ ግሮ? ሰላም ቴዲ እንኳን ደህና መጣ። እንኳን ደህና ቆይ። እንደምን አለ አለን? እግዚአብሔር ይመስገን። ዛሬ የሚቀዳረሙ ልብሶች እዚህ ይታዩኛል። የተሰሩ ናቸው የተሰሩ የተዘጋጀባቸው የተሰሩ፣ እንዴት በዚህ ቤት እንዴት እንደሚሰሩ በተለያዩ አማራች ይዘን ቀርበናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እናመሰግናልን መጀመር ትችላለህ። አሁን ይህ ልብስ ሶስቱም ስራቸው አንድ አይነት ነው፣ ግን በተለያየ የሰው ቴስት የተለያየ ነው። አሁን ይሄ ስራቸው አንድ አይነት ሆኖ፣ ግን ሁለቱ በመስቀል የተሰሩ ናቸው። አንዱ በፍላወር የተሰራ ነው። ይህ ለሙስሊምና ለቤተ እስራኤል መሆን ይችላል። እንደምታዩት እንግዲህ ከለር እንቀይራለን የሚላችሁ እንደዚህ ነው በቃ ልብሱ ስራው አንድ አይነት ሆኖ ግን ይሄ ልብስ ይሄ ከለር በዚህ ሆነ ይሄ ከለር በዚህ ሆነ እንዲህ ብትሉ ይሄን አማራጭ መጠቀም እንችላለን። መስቀል የማይፈልግ ሰው ፍላወር መሆን ይችላል። ፍላወሩን ያየው ልብስ ደግሞ ወደ መስቀል መቀየር ይቻላል ማለት ነው። በዚ አጋጣሚ መቶ ቁጥር እና ይሄ ሰባ አራት ቁጥር ይባላል። ፌሮዚቲ ከለር ከዚህ ላይ ስብጥር አለው። ከዚህ ብቻውን ነው። ከዚህ ላይ ነጭ አለው። ይህ ከለር አግባቡ ደግሞ ድምቀት ሰጥቷል ለልብሱ ተዋህደውለታል ዝም ያለ ከለር ማለው ደመቅ ያለ ደግሞ ነፃ ያደረገው ደመቅ አድርጎታልና ከወገብ በላይ ሸፒ የሚባል ነው አራት ማዕዘን ስንጥቅ ይባላል ይሄ ሸፒ ሆኖ እጅዬ አምባር ከዚች ላይ አጭር ከእጅ መታጠፊያው በላይ የሆነች ይሄ አምባሩ ወጥ ሳብ አድርጎ የሚይዝ ነው አራት ማዕዘን ስንጥቅ ይባላል። ይሄ ይሄ በመስቀል የነበረው በፍላወር ነ ላይ ፎቶ ላይ ያለው ይሄ ልብስ ነው። ይሄ ተለጣፊ ሆኖ እንደዚሁ ነው ይታወቃል። ልብስ ግን ሰው በሚፈልገው ስታይል መሰራት ይችላል። ሰሚባል በእንደዚህ መልኩ ተሰርቷል። ማለት ይሄኛው ወደዚህኛው ልብስ ደግሞ ደሞ ይሄኛው ልብስ ቀይ በርገንዴ በወርቅ ዘብ አለው። ፒንክ ነገር አለው። ቢች ፒንክ አለው። እየፈዘዘ ይመጣል። እዛ ደሞ ውደቱ እንደ ሰው ቴስት ነው፣ ይለያያል። የምንለው ለዚህ ነው። ይሄ ሰው ፍላጎት፣ ከለሩ ይሄ ምርጫቸው ስለሆነ ነው። ወደ ላይ ደግሞ ይሄ አለው፣ መስቀል መስቀል ከያርቦቹ ላይ አለው እንደዚህ ፈርጥ ስለሚፈልጉ ፈርጥ ተደርጎበታል። ብዙም አይደለም ፈርጥ የተደረገበት፣ የሰው ፍላጎት ነው። ይሄ ይሄም አራት አርብ ነው ለጊዜው የተሰራላቸው። እናንተ በምትፈልጉ በአምስት አር መሆን ይችላለኝ። ከወገብ በላይ እንዳልኳችሁ ነው። በምትፈልጉት ዲዛይን ከወገብ በላይ መሰራት ይችላል። ይህ ተመሳሳይ እጅየው የተጠቀሙት ምርጫቸው ማለት ነው። ከለር ልዩነት ነው። ስራቸው አንድ አይነት ልብስ ነው። ይህ በፍላወር ነው። ይህ በመስቀል ነው። ቀጣዩም ተመሳሳይ ሶስቱም አንድ አይነት ልብሶች ከለር ልዩነት ነው። ይሄ ደግሞ እንግዲህ ሰማያዊ የሚወድ ሰው ደግሞ እንደዚህ አርጎ አሰርቶት አዞት አሰርቶት ምርጫ ነው ይሄ ነው። እናንተም ይሄ ከለር በዚህ ሁንል ይሄ ከለር በዚህ ሁንል ብትሉ እንዲህ አእምሮ ተሰርቶ ወደ እናንተ መድረስ ይችላል ማለት ነው። ከወገብ በላዩ ስራው ስንል ከወገብ በላዩ እንደ ሹራብ ስራ ነገር ነው ይመስል እጅ አጓጉል ነው አራት ማዕዘን ይሄ ከወገብ በላይ ስራ እናንተ በምትፈልጉት ከለር እንደዚህ አይነት ሲንጀር ልብሶች ከለር መቀያየር ይችላል። ስለዚህ ያሉትን አማራጭ በተለያዩ ሶሻል ሚዲያ የምትቸው ፎቶዎች ብትልኩልን እንደ ፎቶ አድርገን ሰርተን ካያላችሁበት በሰዓቱ በወቅቱ ይደርሳል። ሶስቱ ምስሎች እንግዲህ ዋጋቸው ተመሳሳይ ነው። ዋጋቸው እንዲህ ብለው አምሮት ሰርተው ፈርጥ ተደርጎበት ዋጋቸው ሃያ 2 ሺ ብር ቀጣዩ ቀጣዩ ልብሳችን ደግሞ ጥቁር በቢጫ ሆኖ ድምቅ ያለ በተለያየ ስታይል የተሰሩ ለበዓል በጣም ፋሽን ነበር። በጣም አሁን አሁንም ይሄ ለተለያየ ፕሮግራም ለአጃቢ መሆን ይችላል። ትልቅ ልብስ ስለሆነ ያደምቃል። በጥቁር ጋውን ለምሳ ለምርቃን መሆን ይችላል። በቢጫ ላለው የተለያየ ፕሮግራም መሆን ይችላል። ስለዚህ ጊዜ የሚያልፍበት ልብስ የለውም። በሆነ ፕሮግራም መለበስ ይችላል። እጅግ በጣም የሚያምር በቃ ፍክት ያለ ልብስ ነው። ሁለት አይና መነን ነው፣ አራት አርብ ነው። አርቡ ወርደ ሰፊ ነው። ይሄ አንድ አርብ የሚባለው ከዚህ እስከዚህ ያለው ነው። እሺ ይሄ ሰፊ ነው። ይሄ እንደዚህ እንሸፍናል፣ ጫማ እንዳይስብ ተብሎ ይሄ ይሸፈናል። ይሄ መነን ይደረባለኝ። ይህ ደግሞ ሳተን ገበር ነው። ይሄ የማይመቻችሁ ከሆነ ደግሞ ሌላ አሰራር ምናለ መስረት ይሄዲ ከዚህ ጋር አንዳንዶች ይሄ በውስጥ ይሆንልን ይላል። ከስር ሰውነታቸው ይሄ እንዳይነካቸው ማለት ነው። መነኑ ከስር መሆን ይችላል። ይሄ ደግሞ ስትሬት የሚባል ለሽፈን እንጠቀመው ገበር አለ። እሱ ለስለስ ይላል። ከዚህ እሱን መጠቀም ይችላል። ይህ ያሉት አማራጮችን ለማስታወስ ነው። በሹራብ ስራ እጅየ አጓጉል የሚባለው ነው አራት ማዕዘን። ቀጣዩ ደግሞ አንድ ቤተሰብ ሁነው ግን ሰው ስታይሉ ቴስቱ ይለያያል። ለዚህ ነው አንድ አይነት ልብስ እንኳን ሁነው ይው፣ እሷዚ ላይ ቤልት ከዛው ተለጣፊ ነው፣ ሸፒ ነው፣ እጅዬ ጎርድ ነው የፈለገችው እና ከኋላ ላስቲክ ጥቅጥቅ ይሆናል። ልካችሁ ትንሽ ፍሪ እንዲሆን ማለት ነው። ይህ ደግሞ አይን ቅድ የሚባል ነው። እኛው ደግሞ አራት ማዕዘን ተመሳሳይ ነው። ከሁለቱ ተመሳሳይ ናቸው። ያው ነው አርቡ ሰፊ ነው። ሁለት አይና ምንን ነው። በቃ ጥንቅቅ ያለ ልብስ ነው። እነዚህ ልብሶች በተፈለጋቸው ስታይል ተሰርተው እንደዚህ ጥንቅቅ ብለው ዋጋቸው የሚገርም ነው። 17 ሺህ ብር፣ 17 ሺህ ብር። በኃላፊነት ወስደን ሰርተን ጥንቅቅ አድርገን እንልካለን። ግሩም ዲዛይን ቀጣዩ ቀጣዩ ልብሳችን ደግሞ እንዲሁም አሁንም ሶስት ልብስ በተመሳሳይ የተሰሩ ናቸው። በአንድ ሲሆን ውበታቸው ይታያል። ለግሩፕ የሚለው ለዛ ነው። በግሩፕ ሲሰራ አንድ ልብስ ውበት ይወጣል። ሰው ግን ያው አንድ አይነት ልብሱ ነው። ከወገብ በላይ የተለያየ ስታይል ማሰራት ይችላለኝ። ወደ ጥለቶቹ ልሂድ። መጀመሪያ ጥለቶቹ ይሄ ልብስ በብትን አስተዋውቂያለሁ ልበል። ይሄ ልብስ ከዚህ በፊት በቃ ጥንቅቅ ያለ ልብስ ነው። ቆንጆ ከለራ ገባቦች የማይረብሽ ሰላማዊ የሆነ ቆንጆ ከለራ ገባ የማይረብሽ ቢጫ አለው። ዶቃ ከለር አለው። ቀይ በርገንዲ አለው። ይሄ ደግሞ ነጣለ። ይሄ ከለሩ አሳምሮታል። ከመገናኛዎቹ ላይ እንደዚሁ ነው። ቀዩ ጣል ጣል ስላለበት እነዚህ ነገሮች ውበት ሰጠውታል። አሁን እዚህ ስፌት ነው ግን ስፌት አይመስልም። ያለቀ ነው ይመስል እንዲህ ብሎ ተሰርቶ አምሮበታል። ዙሪያው ይኸው እዚህ ጋ እንደዛ ሆኖ ተመሳሳይ ነው። ወርደ ሰፊ ነው። ሁለት አይና መነን ፊኒሽንግ ሁሌ እንደምንለው ነው። ይሄ ይሸፈናለኝ ጫማ እንዳይስበው ማለት ነው። ይሄ ይደረባለኝ። ይህም ቅድም እንዳልኳችሁ ከታች መሆን ይችላል። ከላይ እንደዚህ መሆን ይችላለኝ። ይሄ ስትሬች መሆን ይችላለኝ ሳተንም እንደዚህ መሆን ይችላል። በምትፈልጉት ስታይል መሰራት ይችላል። ከወገብ በላይ እንዳልኳችሁ ያሁን ቪ ነው። ግን ምን ይባላል? ይሄ የጥልፍ ተላላፊ የጥልፍ ነው፣ የስፌት ሳይሆን የጥልፍ። የስፌት ሲሆን ደግሞ ልብሱ ራሱ እንደዚህ አይገናኝም፣ ላይነታቸው ነው። ይሄ ግን የጥልፍ ተላላፊ ይባላል። ቪ ሆኖ ጥንቀቅ ብሎት ሰርቷል። ይሄም እጅጌ አጓጉል ነው። ይሄኛዋ ፍላጎት ነው እንግዲህ ፍላጎት። ይሄ ደግሞ እጅጌ ሙሉ ነው። ይህም የጥልፍ ተላላፊ ነው። ሌሎች ነገሮች ተመሳሳይ እጅዬ ብቻ ነው የሚለየው። ያለኛዋ ተመሳሳይ ነ እጅዬ ሙሉ ይባላል። አምባር ይባላል። የአምባሩ ትልቅ ነው። ይሄ ራሱ ትንሽ የምትፈልጉ ከሆነ ትንሽ መሆን ይችላል። ጥልፉ አምባሩ ትንሽ እንደ ፍላጎታችሁ መሆን ይችላል። ወርደ ሰፊ ነው። አርቡ አራት አርብ ነው። ዙሪያው እንደዚህ ግጥምጥም ብሎ ተሰርቶ ፊኒሺንጉ ሲያልቅ ነገር የሚያምረው እና ይህ ልብስም እንዲህ ብሎ ጥንቅቅ ብሎ በምትፈልጉት የወገብ በላይ በምትፈልጉት በሸፒ መሆን ይችላል። በአራት ማዕዘን በአራት ም ቅድ ከተለያየ ሶሻል ሚዲያ ላይ የምታዩት ፎቶዎች አሉ አይደለ? እነዚህ የሞዴሎች እነሱን በትኩልል ይህ ልብስ በእንደዛ መልኩ መሰራት ይችላል ማንኛውም ልብስ። ስለዚህ ይህ ልብስ ጥንቀቅ ብሎ ተሰርቶለት የአንዱ ልብስ ዋጋ ሀያ ሺህ ብር፣ ሀያ ሺህ ብር፣ ሦስቱን በሀያ ሺህ ብር ብቻ። ሽብር አያስቡት። ስለዚህ እዘዙት በምትፈልጉት ስታይል እና በምትፈልጉት በመላው ዓለም ውድ ኢትዮጵያውያንና ኤርትራውያን በመላው ዓለም ያላችሁት፣ እናደርሳለን። የመላኪያ አማራጮች አሁን እያሰፋ ነው። በሰው መላክ ጀምረናል። አሜሪካ፣ እስራኤል፣ አውስትራሊያ ምናምን ያሉ ሰዎች እያገኘ ነው እና በኮንታክት በሰው መላክ እንችላለን። እንደ ስማችን ግሩም ነው ስራችን እንላለን። ግሩም ዲዛይን። ቀጣዩ ቀጣዩ ወደ ቀዮች እየሄደ ነው ጊዜው። እንግዲህ ሰው እኖራለን የሚል ከእንደ እግዚአብሔር ፈቃድ በቃ ተስፋ ነው አይ ተስፋችን እንኖራለን። ቀጣዩ ደግሞ ገና ስለሆነ ወደ ቀዮች እያደላ ነው ከቢጫ። የሚታሰበው ከሚታስበው ፕሮግራም የተለያየ ፕሮግራም ያላችሁ እንግዲህ ከቢጫ ወደ ቀይ እየገባን ነው፣ እየተሸጋገረ ነው። ይህ ልብስ እንግዲህ ቀይ በርገንዲ፣ ቢጫ አለው ቤጅ ከለርም አለው። የከለር አገባቡ የጥለት አጣጣሉ በጣም እጅግ የሚያምር ተወዳጅ ልብስ ነው። አርቡ ሰፊ ነው። ይሄ እንደምታየው አንድ አርብ ራሱ የሚባለው ሰፊ ነው። አራት አርብ ነው ይሄ ልብስ። ይሄ አራት ማዕዘን ስንጥቅ ይባላል። ወይም አራት ማዕዘን ቪ ነው። እስከ ላስቲክ ወራጅ ነው ጥልፉ ማለት ነው። እንደ አንገት ቅርጹ ሆኖ ነው እስከታች የሚወርደው። እንደዚህ ማለት ነው። እጅዬ ሙሉ ነው። የፈለጉት እጅ ሙሉ አጓጉል መሆን ይችላል። ይሄ ከዚህ ላይ መቅረት ይችላል። እንደምትፈልጉ ስታይል መሆን ይችላል። ይህና ልጅ ሲሳይ አንድ ሰው ቤተሰብ ነው። የሰው ፍላጎት እንግዲህ ይሄ ነው። ግልኝነትሁም ፋሽን ልብስ ነው። በቃ ይሄ ዘመናዊ የፈረንጅ ልብስ እንደምናውቀው አይነት አሰፋፍ የተሰፋ ነው። ይህ ሙሉ ጥልፍ ነው። ከጀርባው ላስቲክ ጥቅጥቅን የሆነ በትዕዛዙ መሰረት በሰው ልክ ነው የተሰራው። ናይ እንደዚህ ነው። ከተለያየ ሚዲያ ላይ የምታዩትን ፎቶ ብትልኩ እንደዚህ መሰራት ይችላል። ይህም እንዳልኳችሁ ተመሳሳይ ጥለቶች ናቸው። ከወገ በታች አሰራሩ ያው ነው። ከወገ በላይ ነው ልዩነት ምን ልናወራ የምንችለው። እንደዚህ ስታይል በተለያየ መልኩ መሰራት ይችላል። የነዚህ ሰዎች አንዲት የህፃን ልብስ አለው። እንግዲህ ታዳጊ ልጅ ጥለቱ ትልቅ ስለሆነ ምን አደረግን፣ ይህ በሲንጀር ሰራ ነው። ይህ የስንጀር ጥንስ ለማመሳሰል ማንኛውን ስታዙ የህፃን እንደዚህ መሰራት ይችላል። ተለቅ ያሉ ከፍ ካሉ ደግሞ አንዱ ለሁለት መሆን ይችላል። አንድ ቀሚስ ለሁለት መሆን ይችላል ተቆርጦ እዘዙ። እንደዚህ አይነት ልብሶችም ለህፃን እንደዚህ መልኩ ተሰርቶ ተመሳሳዮቹ ይሰራል ማለት ነው። ይህ ዋጋ ጥንቅቅ ብሎ ተሰርቶለት ዋጋቸው 25 ሺ ብር እንደዛም ስርቶ 25 ሺ ብር ነው። እንደዚህም የአንድ ቤተሰብ ስለሆኑ ያው እ ደግሞ የህፃኗ ልጅ ለጥንቅቅ ብላ 8 ሺ ብር ተሰርታላቻለች። ይህ ልብስም እንዳልኳችሁ ቀይ ይበዛበጣል። ዋናው ከለር ግን ቡና ቸኮሌት ከለር የሚባለው ነው። ቸኮሌት ከለር ውስጥ ዋናው መደብ ቢጫ ወርቀዘበብ ውስጡ አለው እንዲያንጸባርቅ አድርጎታ ላይ ቀይ ይሄ ዊች ከለር የምንለው አለ። ይሄ ከለሩ ፍላወር ነው ዲዛይኑ ፍላወር ፍላወር ነው ዶቶች ግን የተለያዩ ፍላወር ፍላወር ነው። እና ውብ እጅግ የሚያምር ነው። አርበ ሰፊ ሁለት አይና መነ ከወገብ በላይ ደግሞ ይሄ አይነ ቅድ ነው። እጅ ሙሉ ከዚህ በላይ እናንተ በምትፈልጉት ስታይልና ጥልፍ ስታይል የስፌት ስታይል መሰራት ይችላል። ይሄ አይነ ቅድ ነው የተመረጠው ወገቡ ላስቲክ ኤላስቲኩም እንደምንላችሁ ይህ መጥበብ መስፋት ይችላል ፍሪ ሳይዝ ነው ይህም ጥቅቅ ብሎ ተሰርቶለት ዋጋው ሀያ አምስት ሺህ ብር እሺ ቀጣዩ ቀጣዩ ልብሳችን ስንል ደግሞ ኦሞ ከለር ዳይመንድ ነገር ነው ያለው ዲዛይኑ ዳይመንዶች ናቸው ብዙ ከለሩ ይህ ኦሞ ከለሩ ነው ይበዛል እሱ ኦሞ ከለሩ አብሮ እንትን አለው አንፀባራቂ ሻይን የሚያደርግ ወርቀዘብ አለው ይህም እንደምንላችሁ ሁሌም በቃ ከለሩ ፉል ነው። በቃ ጥርጥር የለውም ለማንኛውም ፕሮግራም ሆን ይችላል። ለትልልቅ ፕሮግራም ይችላል። ይሄ ለክርስትና ለሰርግ ያደምቃቸዋል። ይሄ ቆንጆ ልብስ ነው። ሁለት አይና ምን ነው ፊኒሽንጉ እንደምንለቁ ከማንኛውም ልብስ እንደምንጠቀመው እንሸፍናለን። እንደዚ ሁለት እንደርባለን። ይሄ ያለው ይሄ ይሸፈናል። ከወገብ በላይ ስራው ስነት ደግሞ ይሄ አሁን የተመረጠው ምንድነው አራት ማዕዘን ስንጥቅ ይባላል ወይም ቪ በዛው ልክ በቃ ትንሽ ሳምፕል ተወስዳ ነው ከጥለቱ ላይ የተሰራ ጥለቱና እንትን ደግሞ መመሳሰሉ ነው ዋናው ጥልፍን። ልብስ ከላይና ከታች ተመሳሳይ ነው። አልደመቀም። የሲንጀር ጊዜ አንዳንዴ ደምቃለች። ይህ ልብስ ጥንቅቅ ብሎ ተሰርቶለት ዋጋው ሀያ አምስት ሺህ ብር። ቀጣዩ ደግሞ ጎመኔ ከለር በቢጫ ነው። በቃ ይህ በጣም የሚገርም ከለር አገባብን ያለው በቃ አይረብሽ ጸጥ ያለ ሆኖ በቃ አረንጓዴ ቢጫ ድምቅ ያለች ቅልብጭ ያለች ከለር ጥለቱ ተለቅ ያለ በተለያየ ፕሮግራሞች ይችላል። ይሄም እንዳልኳችሁ ነው አራት ማዘን ኦ የሚባል ነው ስራው ጥልፉ ደግሞ ከእንትኑ ጋር ሁደቱ በቃ ደስ ይላል። ሰዎቹም ወደወታለ በፎቶ አሳይተናቸው። ይህ ልብስ ጥንቅቅ ብሎ ሰርቶለት ዋጋው 18 ሺህ ብር። ቀጣዩ ልብስ ደግሞ ስንል በቃ ጠጋ ብለው ካላዩት ራሱ ዲዛይኑ የማይገባ ነው። ወደ ነጭ ልብስ ይሄዳለ ጸጥ ያለ ነው። ሐምራዊ ከለሮች አሉት ከውስጥ እነዚህ ስብጥሮቹ በጣም ውስውስ ነው። በጣም ያምራል። እጅግ እጅግ በጣም የሚያምር ነው። ከላይና ከታች ማፈኛ አላቸው። እነዚህ በሬሽን ጥንላቸዋል። ከላይና ከታች ታፍነዋል። ቆንጆ ልብስ ነው። የዲዛይን ልብስ ነው። እጅግ በጣም የሚያምር ምን ማወጣለት ሁለት አይና መን ነው። መነኑ ነው ከወገብ በላይ ስራ ስንል ይህም ሹራብ ስራ ሆኖ እጅ እያጓጉል ነው። አራት ማዕዘን ስንጥቅ ነው። ይሄም ጥልፉና ታችኛው በቃ አይረብሽም፣ ሰላማዊ ነው ተዋሂደዋል ማለት ነው። ይህ ዋጋው ጥንቅቅ ብሎ ተሰርቶለት ዋጋው ሀያ አምስት ሺህ ብር። ቀጣዩ ቀጣዩ ቢጫ ልብስ ነው በፍክት ያለ ልብስ ነው ለተለያየ ፕሮግራም መሆን ይችላል። አርቡ በቂ የሚባል ነው። አራት አርብን ልብስ ነው። ይሄ ከለር አገባቦቹ ስናይ ቢጭ ከለር አለው፣ ቀይ ያለው ዛው ላይ እንደ ዚግዛግ አርጎ ሂዶበታል። ከዛ ላይ ደግሞ ቢጫ አርጎ እንደ ውስውስ ከላዩ ላይ ጣል ጣል አድርጎበታል። ይህንስ በቃ እጅግ የሚያምር በደረጃ ከፋፍሎ ነው የሰራው። ይሄ በደረጃ ከላይና ከታች ማፈኛዎቹ ቅድም እንዳልኳችሁ በሬሽን አድርጎበታል። ቪ ሁኖ እስከ ላስቲክ ወራጅ ቀበቶ ላይ። አዎ ቀበቶ እዛው የተጣበቀ ያለቀለት ማለት ነው። እጇን ደግሞ ስነ እጅ እየቅጥል ነው። ይሄልስ ሸፊ ነው በልክት። አዎ በቃ ይሄን ፈልገው ነው ሙቀት ምናምን አገር ስለሆነ ስስ መነን ብቻ ከላይ ብቻ ጣል ፋሽንም ነው። እጅ እየሙሉ ተደርጎ እንደዚህ ተደርጎ ላይ ይህ ልብስም ጥቅቅ ሁለት ሰርቶለት ዋጋው 25 ሺ ብር። እሺ ወደ ቀጣዩ ስንልጅ፣ ቀጣዩ ልብስ ደግሞ ቀጭን ልብስ። እቺ ልብስ እዚህ ቤት አስተዋውቂያት ነበረ። በተለያየ ከለር አላቸው። ስትሰራ ደግሞ ስታምር በብትን ወርደ ሰፊ፣ በቃ ለተለያዩ ፕሮግራም በግሩፕ ብታዘዝ በጣም ድምቅ የምታደርግ ልብስ ናች። ው ለትንሽ ልብስ የምንለው ለዚህ ነው። ው ፊኒሽንጓ ጥንቅቅ ያለች ይደረባል። ይሄም ሁለት አይና መን ነው ወገበላይ ስኖች አራት ማዕዘን ኦኑ ጅገምራሽ ይህ ጥልፍ አሁን ለጥልፍ አስቸጋሪ የሚባል ስራ ነው። ይሄ ስራ ግን ጥልፉ ተጨንቆ ተጠቦ አመሳስሎ ሰርቶ ነው አመጣውታል። አዎ፣ በጣም ቆንጆ የሚገርም በጣም በውስብ ውስጥ በጣም ተከትክቶ የሚባል ስራ ነው ይሄ ይሄ። እንደዛ ስለሆነ ጥለቱ ማለት ነው። ይሄ ልብስ እንግዲህ ጥንቅቅ ብሎ ሰርቶለት ዋጋው 16 ሺህ ብር። ቀጣዩ ልብስ ደግሞ ቀጣዩ ልብስ ኦሞ ከለር ናት። እቺን በተለያየ ከለር አላቸው በቀይ በጎሜ ከለር እና ጠቆር በሚል ከለር አላቸው። ይህም ልብስ ፊኒሽንጉ የታወቀ ነው። ይሄው ጥለቱም ተመጣጣኝ። ይህ ከለር ተወዳጅ ከለር ነው። በዚህ ከለር የምትወዱ ሰዎች እዘዙት። እጅግ በጣም የሚያምር ሁለት አይና ወርደ ሰፊ ነው። ይህ ቪ ነው፣ ኖርማል ቪ የተለመደው ቪ አይነት ነው። እጅ ያጓጉል። ጥልፉም ይሄ ተመሳሳይ አልደመቀበትም፣ ቆንጆ ነው። ላስቲክ ፍሪ ሳይዝ ነው እንደምንለው ሁሌም። ይህ ልብስም ጥንቅቅሎት ስርት ሁለት ዋጋው 16 ብር። ቀጣዩ ቀጣዩ ቀጭን ልብስ የምንለው እችናት እንግዲህ ከዚህ በታች የሚቀጠል ልብስ አይኖረም። በዛ እችም እያት ስባለች ትስባለች ተብሎ ንሽ አንድ አይነት ይደረብለታል ከወገብ በላይ ስራው ስነት ደግሞ ጥልፉ እናንትኑ ጥቅቅ ብላ ራሷ ቁጭ አለች። በራሷ ሳይዝ ፍሬም ላይነት አቻለው ከላይና ከታች ማፈኛዋ ፍሬማ ቢጫ በጥቁር ወርቀዘብ ነው ይሄ ተደርጎለታል። እጅ እያጓጉል ነው አራት ማዘን ስንጥቅ ነው። ስፌቱ ጥንቅቅ ያለች በጣም የምታምር እንዲህ ብሎ ተሰርቶ ዋጋዋ 12 ሺ ብር። ቀጣዩ ቀጣዩ ልብስ ደግሞ ትልቅ ልብስ ነው። ለትልቅ ፕሮግራም መሆን የሚችል እጅግ የሚያምር ከለር አገባቡ ደመቅ ያለ ቢጫነቱን ደግሞ የገቡበት ከለሮች ያዝ አድርገውታል። እና በቃ የማይረብሽ ለተለያየ ፕሮግራም፣ ለትልቅ ፕሮግራም መሆን የሚችል ነው። ሁለት አይና ነው። ፊኒሽንጉ ያው መደጋገም ይሆናል። ከወገብ በላይ ስራዎች እና ከወገብ በላይ ስራዎች ሸፒ ነው። ከፊት ለፊቱ ሙሉ ጥልፍ እጅዬው ቅጥሉ ነው። መነን ብቻ ነው የተደረገበት። እዚህ አንባር አለው። አራት ማዕዘን ነው። ጥንቅቅ ያለች ልብስ ነው። ዋጋዎች እንደዚህ ብሎ ተሰርቶ ለት ሀያ ሺህ ብር። ድምቅምቅ ያሉ የሚያማምሩ ያለቀላቸው የተዘጋጁ እናንተ ራሳቸው ያዛቸዋቸው ከዚህ ቀረፃ በኋላ በያላችሁበት የሚደርሷቸው ምርጥ ምርጥ የባህል አልባሳት እያሳየናችሁ ቆይታ አደረግን ማለት ነው። እንደወደዳችኋቸው በደንብ በደንብ ተስፋ አደርጋለሁ። የወደዳችሁት ካለ ደግሞ በተቀመጡ ስልክ ቁጥር ትደውላላችሁ የመረጣችሁት ደግሞ ባላችሁበት አንኳር ክቶን ቤታችሁን እንሰጣችኋለን፣ እናደርስላችኋለን ማለት ነው። ግሩሜ ልብሶች በጣም ነው የሚያምሩት። ይ አመሰግናለሁ። እኔም አንተም አክብራይ በሰዓቱ መጠህ ለክቡር ደመኞቻችን በመላው ዓለም እንዲታዩና እንዲመርጡ ስላደረግ እናመሰግናለን። በጣም አመሰግናለሁ ግርሜየ። እንግዲህ የሚወዷቸው ሰዎች በተለያየ አማራጭ በዋትሳፕ በቴሌግራም፣ በተቀመጠው ስልክ ቁጥር በቀጥታም በአካልም አዲስ አበባ 22 እየደወላችሁ ብትመጡ ከመልካም መስተንግዶ ጋር እንቀበላችኋለን። ያላችሁበት ሰላምን ሁሉ እየተመኘን እንደተደውሉ ደግሞ ስልካችን እዚህ ጋር እያስቀመጥንላችሁ የዛሬውን በዚህ ጨርሰናል። ቸር ያገናኘን።